ዝና መድብልን ቀደመው መድብል ማህሌትን ካገታት በኋላ ብሩክ የት እንዳለ በምን አይነት ሁኔታ ውስጥ እንዳለ የምታውቀውን መረጃ እንድትነግረው በጠየቃት መሰረት ማህሌት ግን የምታውቀው ውስን መረጃ ስለሆነ ይበልጡን ስለ ብሩክ የሚያውቀው ዝና በመሆኑ በምን አይነት ሁኔታ ውስጥ እንዳለ በምን አይነት ሰዎች እጅ ውስጥ እንደወደቀ ያለበትን አጠቃላይ ሁኔታ የሚያውቀው ዝና ነው ስትለው፣ እንግዲህ በቀጣይ ዝናን ለማጥመድ እየተነጋገረ ነበር ከሞገስ ጋር። ያው ዝናን ለማገት ወይ ዝናን በቁጥጥር ውስጥ ለማዋል የግድ ዝግጅት ያስፈልጋል። በደንብ ማሰብ አለብን። በምን አይነት ሁኔታ ውስጥ እሱን እኛ እጅ ማስገባት እንዳለብን መነጋገር፣ ማሰብ አለብን። ምክንያቱም ፊዚካል የሚቻል ሰው ስላይደለ እያሉ እየተነጋገሩበት ነበር። እንግዲህ ዝናን በበኩሉ የማህሌት መጥፋት፣ የት መሆኗ፣ ስልኳ ዝግ መሆኑ እጅግ ስላስጨነቀው ስላሳሰበው ምክንያቱም ከእሱ ጋር አብራ ስለምትሰራ ያው ሙሉ በሙሉ ኢንፎርሜሽን እንደሷ ባይነግራትም ውስን የሆነ ነገር ስለሚያጋራት ያንንም ቢሆን ሚስጥር ታወጣለች ሲል እጅግ ስለሰጋ ኤፍራታን እያስጨነቃት ነበር። የት እንዳለች አውጪ፣ ተናገሪ፣ ፈልጊያት። እንዴት ዝም ትያለሽ? እንዴት አርፈሽ ቁጭ ትያለሽ? እሷ ታገተች ማለት ወይም ደግሞ ተያዘች ማለት በሆኑ ሰዎች ቁጥጥር ስር ከዋለች ስለኔ የምታውቀውን ሚስጥር መረጃ ታወጣለች። ስለሆነም ልትፈልጊያት ይገባል፣ እነ ብሩክ ቤት ሂጂ ሲል እያስገደዳት ነበር ማህሌት ግን በጭራሽ ራስ ሂድ እኔ አልሄድም እፈራለው ስትለው፣ ያው የዝና ቁጣና ግፊቱ ስለበዛባት ስላስገድዳትም ሄዳ እነብሩክ ቤት ስለ ማህሌት እዛ ስለመሆኗ ልታጣራ እንግዲህ እያቀናች ነበር። መድብል ማህሌት እዛው ባገታት ክፍል እዛው ተወስና ተቀምጣ ማንም እንዳይከፍትላት የሚያስፈልጋትን ነገር ብቻ ቅድስት እንድሰጣት እና እንዲጠነቀቁ ምሳሌም እንዳታያት ብሎ በዛ ሂደት አስጠንቅቆ ሄዶ ነበር። እንግዲህ ማህሌት ግን ያው ድምጿን ስታሰማ በባለፈው ክፍል እንደተመለከት ነው። ምሳሌና ቅድስት ተኝተው በነበሩበት ያው ምሳሌ ነቅታ ስለነበር የማህሌትን ድምፅ ስሰማ ወደዛ ክፍል አቅንታ ማህሌትም ያው አታላት ምሳሌን ነይ ቀፊኝ ናፍቀሽኝ እንዲሁ ምናም በሚል ምሳሌም ያው ልጅ ስለሆነች እራርታላት ታላት ለምን ስታሰርሽ ስትል ተጠግታት አቅፋት ነበርና እጇንም እንድትፈታ እንግዲህ ምክንያት ሆናት ነበር። ከዛም በኋላ ያው እግሯንም መፍታት ምሳሌ ስለማትችል በዚህ ሂደት ላይ እያሉ እንግዲህ ቅድስት ደርሳ ነበር። ቅድስት ማህሌትን ስታያት በጣም ደንግጣ ነበርና ምሳሌን አንድ ነገር ታደርጋለች ስትል እጅግ ሰግታም ነበር። ያው የፈራችውም አልቀረም። እንግዲህ ማህሌትም በምሳሌ እያስፈራራቻት አንድ ነገር ሳላደርጋት ነይፍችኝ በሚል እያስጠነቀቅቻት እያስፈራራቻት ነበር። ቅድስትም እንግዲህ ብልጥም እንደመሆኗ እሺ ፈታሽ አለው በሚል እንግዲህ ዞር ብላ ወደ መድብል መደወሏን ተመልክተን ነበር። መድብልም አሁን መጣለው እያዘናጋች ጠብቂኝ ብሏት ነበር። እናም በተባለችው መሰረት ቅድስት ያው እየፈራችም፣ ምክንያቱም አንድ ነገር ምሳሌን እንዳታደርጋት እየፈራችም ያው መድብል ባዘዛት መሰረት ለመፍታት ባለው ሂደት እያዘናጋች እያለ እንግዲህ ፈታት። በዛም ሂደት እንግዲህ ወደ ሳሎን ሄደው፣ በዛም እያስፈራራቻት በሩን እንድትከፍት እያለች ባለ ሰዓት እንግዲህ መድብል ደርሶ ነበር። መድብል በደረሰም ሰዓት እንግዲህ ማህሌት አልፈራችም። እጇ ላይ ስለት ነገር ይዛለች። ምሳሌን በእጇ ይዛለች። ማስፈራሪያ እሷን አድርጋ እንግዲህ እንዲሁም ስለቱንም አድርጋ ያው ይፈሩኛል፣ በዚህ አስፈራርቼ አመልጣለው በሚል እንግዲህ ስታፈጥ ነበር፣ በመድብል ላይም ሁሉ ስታፈጥ ነበር። እሱም እንግዲህ የያዘውን ሽጉጥ ከውስጥ አውጥቶ አስፈራርቷት ምሳሌን እንድትለቃት ካለቀቀቻትም ያው እንደሚገላት የሕይወቷ ፍጻሜ እንደሚሆን አበክሮ እየነገረ እንግዲህ ደቂቃዎችን ሲቆጥርላት በዛ ቅስፈት ምሳሌ ለቃ ነበር። እንደገና መድብል ማህሌትን ወደ ታገተችበት ክፍል እንድትሄድና እዛው ተወሰና እንድትቀመጥ ስለ ብሩክ አንድ ነገር እስኪያገኝ ድረስ ፍንጭ እስኪያገኝ ድረስ ከዚህ እንደማትወጣ አበክሮም ነግሯት ነበር። ምክንያቱም ወንድሜ ታስሮ፣ አንቺ ተፈተሽ አደባባይ በነፃነት የምትኖሪበት ምንም ምክንያት የለም። ስለ ወንድሜ እስከማውቅ ድረስ እዚሁ ትቀመጫታለች ሲል አስጠንቅቋት ነበር። ያው እሷ ብትለማመጥም ከዚህ በኋላ አይለመደኝም ብትልም ከዚህ በኋላ እንዲህ አይነት ነገር ውስጥ እጄን አላስገባም ብላ ብትወተውት ብትምል፣ ብትገዝትም እንግዲህ ምንም ሊፈታት እንኳን ሊራራላትም አልቻለም። ምክንያቱም ስራዋ የሚር ሰው እንዲራራላት የሚያደርግ አይነት ስራ ስላ አይደለ የሰራችው ይህ በእንዲህ እንዳለ እንግዲህ ዝናም በበኩሉ እረፍት አቷል ሰላም አቷል። አርፎም እየተቀመጠ አይደለም። ምክንያቱም ያው በስጋት ነው ያለው፣ ማህሌት ሚስጥሪን ታወጣለች በሚል ያው ኤፍራታን ወደ ብሩክ ቤት ሰዷታል። እነ ዝናና እነ መድብልና ሞገስ ደግሞ ያው ስለ ዝና እንዴት አድርገው ማገት እንደሚችሉ እሱን ለዛም ደግሞ መጠቀሚያ ማህሌትን እንደሚያደርጓት በዛ ሂደት በጥበብ ካልሆነ በስተቀር ያው ዝና የሚቻል ሰው ስለ አይደለ አስተሳሰቡ እንዲሁም ጉልበቱም በተለያየ አቅጣጫ ራሱ የጎለበተ ስለሆነ እንግዲህ ማን ሞገስ እንዳለውም ብቻውን አንድ በግ የሚበላ ሰው ነው ብሏል። እና አቅሙም የሚቻል አይደለም። ሲቀጥል ደግሞ ሰዎችም ያሉት ስለሆኑ፣ አብረውት የሚሰሩ ሰዎች ማፊያ የሆኑ ስለሆኑ እሱን እንግዲህ በጥበብ እሱ ሳይዘጋጅ ቀድመን ካልሆነ በስተቀር እሱ እንዳይቀድመን ሲል ነበር። ነገር ግን ያው ስማርቱ ዝና ቀድሞት ተጋፍጦ ነበር ከመድብል ጋር። ምክንያቱም ዝና የዋዛ ሰው አይደለም። እንግዲህ እንደ ማንኛውም ሰው ቀለል ተደርጎ የሚታይ አይነት ሰው አይደለም። አስተሳሰቡ በጣም ምጡቅ የሆነ በጣም በነገር በተለያየ ነገር የሚቻል አይነት ሰው ስላይደለ በዛም፣ እንግዲህ ያደገ ስራ ሁሉ እሱ ስለሆነ ቀድሞ ከነሱ ተዘጋጅቶ ኖሯል እንግዲህ መድብልን ገጥሞት ነበር። በጣም የሚገርም ነው። እንግዲህ መድብል ከነሱ ጋር ነገርን ፈልጎ አልነበረም። ያው የወንድሙ ጉዳይ ሆኖበት ነው። ወንድሙ ታግቶ ወይም ሞቶ የሚሆን ምንም ያውቀው ነገር የለም። ስለዚህ ይህንን ሳይሰማ እንዴትስ አርፎ ይቀመጣል? ዝና ደግሞ የሚያውቀውን ነገር በግልጹ ለመድብል ነግሮት በሰላም ነገርን መፍታት የሚፈልግ ሰው አይደለም። ምክንያቱም አብሮ ራሱን በዛ ነገር ውስጥ እጁ ስላለ በወንጀል ተጨመላልቀው ከሚሰሩ ሰዎች ጋር አብሮ ሕብረት ስላለው እጁ በዛ ስላለ አብሯቸው ስለሚሰራ ከዛም የተነሳ እንግዲህ ስለ ብሩክ ቢናገር እሱም ያወጥመዱ ስለሚገባ ያለው እድል እንግዲህ እውነትን ደብቆ ስለ ብሩክ ገልጾ ሳይናገር ያው ከመድብል ጋር ሊጋፈጥ ሞክሯል። ምክንያቱም ማህሌት ስለታገተች ማህሌት እንግዲህ በነሱ እጅ ታግታ ነው ያለች ብሎ ውስጡ ስላመነ። ምክንያቱም ሌላ ሰው ማንን እሷ ሊያግታትም ወይ ደግሞ ከማንም ሰው ጋር ልትኮበልን ልጠፋ የምትችል አይነት ሰው አይደለችም። በሱ ቤት ማንም የሚፈልጋት አይነት ሴት አይደለችም። ስለዚህ አንድና አንድ እነ መድብል አግተዋት ነው እንግዲህ ሂጂና ኢ ብሎ ኤፍራታን ሰዷት ነበር። ኤፍራታም እዛው በነሱ በነ መድብል እንግዲህ ቁጥጥር ስር ውላለች። ቀጥሎ የምንጠብቀው ዝናን ነው ሲል ነበር። ዝናን ለማገት ባለው ሂደት እንግዲህ እያሰቡ ዝና ራሱ በራሱ እንግዲህ ፌስ ቱ ፌስ ከመድብል ጋር ሊገጥም መጥቷል ማለት ነው። የመድብል መምጣትና የመድብል ከዝና ጋር መጋፈጥ ለሞገስ ትንሽ ትንፈስ እንዲል አድርጎታል። ትንሽ ነፃነትን እንዲያገኝ አድርጎታል። በፊት መድብል ሳይኖር ሞገስ እንግዲህ ሉላን ይዞ ከከተማ ወጣ ቢል የሆነ ቦታ ቢደበቅ እንግዲህ እራኩ አሁን ያለበት ቦታ ሴፍ ነው ቢልም እዛው ባለበት ዝና ከተፍ እያለ እያሳደደው ብዙ አስጨንቆት ነበር። አሁን ግን መድብል ከመጣ ጊዜ ጀምሮ እንግዲህ በነፃነት ወጣ ብሎ ከሉላ ጋር በቀንም ራሱ ወጣ ብሎ አየሩን ፀሐዩን እንድታይ በጣም ረድቷል፣ ምክንያት ሆኗል ማለት ነው። መድብል ነገር ግን የወንድሙን ነገር ብቻ መፍትሄ ያላገኘለት ጉዳይ ሆኗል። እንግዲህ መድብል ማህሌትን ኤፍራታንም እንግዲህ በቁጥጥሩ ስር አውሎ ከዝና ጋር ገጥሟል። ዝናን አሸንፎት እረቶት ስለወንድሙ አንድ ፍንጭ ይሰማ ይሆን? መድብል ስለ ብሩክ አንድ ፍንጭ ካላገኘ በስተቀር የብሩክን ሁኔታ ካልሰማ ካላረጋገጠ በስተቀር አርፎ መቼም አይቀመጥም። እንግዲህ መድብን ለብሩክ ብቻም ሳይሆን ለሞገስም ጭምር መከታ ሆኗል። አይዞህ አለውልህ እያለው እሱንም እያደፋፈረው ድፍረትም እንዲኖረው እንዳይፈራም ጭምር እየነገረው እያበረታታውም ነው። እንዲሁም ደግሞ ለቅድስትና ለምሳሌም አለውላችሁ እኔ በሕይወት እያለው እናንተ ምንም አትሆኑም እያለ እንግዲህ እያቀፋቸው እንደ አባት እንደ ወንድም መከታ ሆኗቸዋል። እንግዲህ እኛም የምንመኘው መድብል ተሳክቶለት ስለ ወንድሙ አንድ ነገር አግኝቶ እንግዲህ ብሩክ በጤና በሰላም ለልጁ ለቤቱ እንዲበቃ ምኞታችን ነው። ዝናም በስራው ተዋርዶ እንግዲህ ዘብጥያ እንዲወርድ ምኞታችን ነው። ምክንያቱም ከባድ ስራ ነው እየሰራ ያለው ሰውን ማሳደድ ሰውን እንግዲህ እረፍት ሰላም መንሳት ያ ሳያንስ እንግዲህ እየሰራም ያለው ስራ ወንጀል እንደመሆኑ በነፃነት እንዲህ በአደባባይ ደረቱን ነፍቶ፣ እስከ መቼ መቼም እንዲህ በእንደዚህ ሁኔታ አይቀጥልም። መጨረሻው የእሱም የአማረ አይሆንም። እንዲሁም ደግሞ ለጥቅም ብላ አብራው የምትሰራው ማህሌትም የእሷም መጨረሻዋ ውርደት ነው የሚሆነው። ብዙ ግፍ ያለባት ግፈኛ የሆነች በጣም በጭካኔ የተሞላች አረመኔ ሴት ናት። በአጠቃላይ እንግዲህ በዚህ ክፍል የቃኝ ነው ይህንን ይመስላል። ቀጣዩን ክፍል ደግሞ በቀጣይ የምናጋራችሁ ይሆናል። ይህንን ቪዲዮ እስካሁን በማየት አብራችሁን ስለቆያችሁ ከልብ አመሰግናለሁ። በያላችሁበት ቸርቆዩን